ሰላም ጤና ይስጥልን። የክንፋ ምርጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መተናል። አብራችሁም ቆዩ። በቅድሚያም አርእስተ ዜና፤ የማሌዥያ ጠቅላይ ሚኒስትር የማሌዥያ እና የኢትዮጵያ ግንኙነት ከተለመደው ዲፕሎማሲ እያለፈ ነው ሲሉ ተናገሩ። ኢትዮጵያ በ1920ዎቹ የተወሰዱባት 12 ውድ ቅርሶች መረከቧን ገለጸች። የጸጥታ ችግር በውጭ ቱሪስቶች ፍሰት ላይ ተጽዕኖ መፍጠሩ ተነገረ። በጦርነት ቀጠናዎች የሚደርሱ ጾታዊ ጥቃት በህግም በሞራልም የሚያስጠይቅ ነው ሲል በወቅታዊ ጉዳዮች ላይ የእናት ፓርቲ የተሰጠን መግለጫ አያይዘን ይዘንላችሁ መተናል። አብራችሁን ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ጀምሩ። ኢትዮጵያ በ19ኛዎቹ የተወሰዱባትን 12 ውድ ቅርሶች መረከቧ ተገለጸ። በ19ኛዎቹ ከኢትዮጵያ የተወሰዱ 12 ውድ ቅርሶች የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም መቀበሉን የቱሪዝም ሚኒስቴር አስታወቀ። ቅርሶቹ የፕሮፌሰር ራሞን አያት እንዲሁም በ1920ዎቹ በኢትዮጵያ የጀርመን ሉክ በነበሩት ፍራንዝ ዊል የአገልግሎት ዘመን ከኢትዮጵያ የተወሰዱ ሲሆን ፍራንዝና ባለቤታቸው ሂዊዲንግ ገንዘብ ከፍለው የሰበሰቧቸው ናቸው ተብሏል። ለዩኒቨርሲቲው ከተረከቡት ውድ ቅርሶች ውስጥ ዘውድ፣ ጋሻ፣ ጎራዴ፣ ዝናር፣ ስዕሎች እንዲሁም ከራስ ተፈሪ መኮንን የተበረከቱ ስጦታዎች እንደሚገኙበት ሚኒስቴሩ አስታውቋል። የቱሪዝም ሚኒስቴር ሰላማዊት ካሳ ቅርሶቹ የኢትዮጵያ ሀብቶች መሆናቸውን በተጨማሪም ለጥናትና ምርምር በግብዓትነት የሚያገለግሉ መሆናቸውንም ገልጸዋል። በመላው ዓለም በግለሰቦች እጅና በተቋማት ውስጥ የሚገኙና የኢትዮጵያ ታሪክ አስረጅ የሆኑ ጥንታዊ ቅርሶች ወደ ሀገር እንዲመለሱ የማድረግ ጥረትም ይቀጥላል ሲሉም አስታውሰዋል። የጸጥታ ችግር በውጭ ቱሪስት ፍሰት ላይ ተጽዕኖ መፍጠሩ ተነገረ። በኢትዮጵያ አንዳንድ አካባቢዎች ያለው የጸጥታ ችግር በውጭ ሀገር ቱሪስት ፍሰት ላይ ተጽዕኖ መፍጠሩ የቱሪዝም ሚኒስቴር አስታወቀ። ሚኒስቴሩ ይህን ያስታወቀው የ2018 ዓመት አንደኛ ሩብ ዓመት እቅድ አፈጻጸም ሪፖርት ህዳር 8 ቀን 2018 ዓም ለንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ሲያቀርብ ነው። ከሐምሌ ወር 2017 ዓም ጀምሮ እስከ መስከረም 2018 ዓም ባለው የመጀመሪያ ሩብ ዓመት የተከናወኑ ስራዎችን ለቋሚ ኮሚቴው ያቀረቡት የቱሪዝም ሚኒስትር ወይዘሮ ሰላማዊት ካሳ በ2 2017 ዓ.ም የተለያዩ ተግዳሮቶች እንደነበሩ በሪፖርቱ አካተዋል። በተለያዩ አገር ኤምባሲዎች በሚወጡ የጉዞ ማስጠንቀቂያዎችና ክልከላዎች ምክንያት በቱሪስት ፍሰቱ ላይ ተጽዕኖ ማሳደሩን የተናገሩት ወይዘሮ ሰላማዊት በሩብ ዓመቱ ስራዎች በአግባቡ ለማከናወን የፋይናንስ ውስንነት ሌላኛው ተግዳሮት እንደነበረም ገልጸዋል። በየጊዜው የሚፈጠሩ የጸጥታ ችግሮች የሚካሄደው መደበኛ የልማት ስራ እንዲሁም በመካነ ቅርሶች የሚካሄዱትን የምዝገባና የጥበቃ ስራዎች ማስተጓጎሉንም ተናግረዋል። በሩብ ዓመቱ የውጭ ቱሪስቶች ፍሰት መጠን 250000 ለማድረስ ታቅዶ 615 ኢትዮጵያውያን መጎብኘታቸውን ካለፈው አመት ጋር ሲነጻጸር በ36307 ቱሪስቶች ጭማሪ ማሳየቱንም አብራርተዋል። በዘርፉ የሚገኘው የውጭ ምንዛሬ ገቢ 938 ሚሊዮን ዶላር ለማድረስ ታቅዶ 1.4 ቢሊዮን ዶላር ገቢ መሰብሰብ የተናገሩት ሚኒስቴሯ አፈጻጸሙ ከእቅዱ በላይ ነውም ብለዋል። የጉብኝት ባህልን በማሻሻል የአገር ውስጥ ቱሪዝም ማጎልበት ላይ የተለያዩ ተግባራትን ማከናወናቸውን በሪፖርቱ የተመለከተ ሲሆን በሩብ አመቱ የአገር ውስጥ ጎብኚዎችን ቁጥር 15 ሚሊዮን ለማድረስ ታቅዶ 23.5 ሚሊዮን ጎብኝተዋል ተብሏል። በሌላ በኩል የአገር ውስጥ ቱሪዝም ገቢ 26.6 ቢሊዮን ብር ለማድረስ ታቅዶ 32 ቢሊዮን ብር ማድረስ መቻሉን የገለጹት ሚኒስቴሯ የአገር ውስጥ ቱሪዝምን ለማነቃቃት በተለይም በነሐሴና በመስከረሞች በመስከረሞር የተካሄዱ ሃይማኖታዊና ባህላዊ ክብረ በዓላት ሰፊ ስራ መከናወኑንም አስረድተዋል። አገልግሎት ጥራቱን ደረጃውን ለማሳደግ የተሰሩ ስራዎችን በሪፖርቱ ተካቷል። 50 ሆቴሎች በደረጃ ለመመዘን ታቅዶ በደቡብ ኢትዮጵያ፣ በማዕከላዊ ኢትዮጵያ፣ በአማራ ክልል ደሴ፣ ኮምቦልቻ፣ ደብረ ብርሃን ከተሞች እንዲሁም በአዲስ አበባ ከተማ 31 ሆቴሎች በደረጃ መመዘናቸውን ተመልክተዋል። በሌላ በኩል 500 ሺህ ያህል ጎብኚዎች ብሔራዊ ሙዚየም ለማስጎብኘት ታቅደው በኢትዮጵያ ቅርስ ባለስልጣን አማካኝነት 75456 እንዲሁም በክልሎች 15357 በአጠቃላይ 90815 መጎብኘታቸውን በሪፖርቱ የተገለጸ ሲሆን አፈጻጸሙ ከታቀደው በታች የሆነው ትምህርት ቤቶችና የማሰልጠኛ ተቋማት ዝግ የሆኑበት ወቅት ስለነበረ፣ በአገሪቱ ባለው የጸጥታ ሁኔታ ጎብኚዎች ከቦታ ቦታ ተዘዋውረው ለመጎብኘት ባለመቻላቸው ነው የሚል ምክንያትም አቅርበዋል። በአዲስ አበባ ከተማ የሚገኘውን ፖስታ ቤትና በአማራ ክልል የሚገኘው የደሴ የደስ ሙዚየም የሙዚየምነት እውቅና መስጠቱን የተናገሩት ወይዘሮ ሰላማዊት የጣና ሐይቅ ደሴት ገዳማትና የአዋሽ ባህር ሸሸ መልክዓ ምድር የባህልና የተፈጥሮ እጩ ቅርስ ለማድረግ ለማስመዝገብ መሰራቱንም ተናግረዋል። የቱሪዝም ኢንቨስትመንቱን በማጠናከርና የውጭና የአገር ውስጥ ኢንቨስተሮችን ባለሀብቶችን በዘርፉ ገብተው እንዲያለሙ ምቹ ሁኔታ ለምን መፍጠር አልተቻለም የሚሉና ሌሎች ጥያቄዎች በቋሚ ኮሚቴው የቀረበ ሲሆን በሚኒስቴር ምላሽ ተሰጥቷል። የቱሪዝም ኢንቨስትመንትን ለማጠናከር የተለያዩ ድጋፎች መደረጋቸውን የተናገሩት የቱሪዝም ሚኒስትር ዴታ አቶ ስለሺ ግርማ አማራጮችን በማስ ማስተዋወቅና ለባለ ሀብቶች ልዩ ልዩ መረጃዎችን ተደራሽ በማድረግ በሩብ ዓመቱ 50 ባለ ሀብቶች ዘርፉ እንዲቀላቀሉ ለማድረግ ታቅዶ 43 ባለ ሀብቶች በሆቴል፣ በቱሪዝም፣ በሪዞርት፣ በሎጅ፣ በአስጎብኝና መሰል ዘርፎች መሰማራታቸውንም ገልጸዋል። በሌላ በኩል በበጀት ዓመቱ ለመቶ ባለ ሀብቶች ድጋፍ ለማድረግ ታቅዶ ለ40 የቱሪዝምና የመስተንግዶ ባለ ሀብቶች ልዩ ልዩ ድጋፍ መደረጉን ያስረዱት አቶ ስለሺ አዲስ በተከፈቱ ሆቴሎችና መሰል አገልግሎት ሰጪዎች ላይ 400 አዳዲስ መኝታ ክፍሎች ለመጨመር ታቅዶ በተለያዩ የሀገሪቱ ከተሞች መዳረሻቸውን በተከፈቱ ቱሪስት አገልግሎት ሰጪ ተቋማት ላይ 440 የመኝታ ክፍሎች መዘጋጀታቸውንም አብራርተዋል። የማሌዥያው ጠቅላይ ሚኒስትር የኢትዮጵያና የማሌዥያ ግንኙነት ከተለመደው ዲፕሎማሲ ያለፈ ነው ሲሉ ተናገሩ። የማሌዥያው ጠቅላይ ሚኒስትር ዳታ ሶሪ አንዋር ኢብራሂም ለመጀመሪያ ጊዜ ወደ ኢትዮጵያ ያደረጉት ጉብኝት እጅግ ትርጉም ያለውና ፍሬያማ ሲሉ ገለጹ። በሁለቱ አገሮች መካከል ያለው ግንኙነት ከተለመደው ዲፕሎማሲ በላይ መሆኑን አጽንዖት ሰጥተዋል ሲል የማሌዥያ መንግስት የዜና ወኪል በርናማ ዘግቧል። የማሌዥያው ጠቅላይ ሚኒስትር ሮብለት ከጠቅላይ ሚኒስትር አብይ አህመድ ጋር በብሔራዊ ቤተ መንግስት ውይይት አድርገዋል። በዚህ ወቅት ዳታ ሶሪ የማሌዥያ እና የኢትዮጵያ ግንኙነት ከተለመደው ዲፕሎማሲ ያለፈ ነ ለዶክተር አብይ አህመድ ተናግረዋል። የቀድሞ ሙስሊሞችን የተቀበሉትን የንጉስ ነጃሽን ታሪክ በመጥቀስ በሁለቱ ሀገሮች መካከል ያለው ረጅም ጊዜ ግንኙነት አጽንኦት ሰጥተዋል። ጠቅላይ ሚኒስቴሩ አብይ በአዲስ አበባ ተጨማሪ ክንዋኔዎችን እንድሠራ ብቻ ሳይሆን ከአንድ ሙዚየም ወደ ሌላ ሙዚየም እንድጓዝ አድርጎኛል። ይህም በጉብኝቱ ወቅት የተደረገ ተከታታይ የባህል ጉብኝት ያመላክታል ብለዋል። ሮም ምሽት በብሔራዊ ቤተ መንግስት በተዘጋጀው የራት ግብዣ ላይ ከተገኙ በኋላ በሰጡት መግለጫ በሁለቱ ሀገሮች መካከል ያለው የጠለቀ ወዳጅነት የጋራ ዕድገትና ሁለንተናዊ ሰብአዊ እሴቶች ላይ የተመሠረተ ትስስር ለማጠናከር መስራቴን እቀጥላለሁ ብለዋል። ሁለቱ ጠቅላይ ሚኒስቴሮች በንግድ፣ በኢንቨስትመንት፣ በቴክኖሎጂ በሰው ሰራሽ አስተውሎትና በሴሬሜዶሮች እንዲሁም በጋዛ ውስጥ ያለው ስቃይና በሱዳን ውስጥ ያለውን ግጭት ጨምሮ በሰብአዊ ጉዳዮች ላይ በሁለትዮሽ ትብብር ዙሪያ ተወያይተዋል ተብሏል። አንዋር ኅዳር 8 ቀን አዲስ አበባ መድረሳቸውን ተከትሎ የኢትዮጵያ ሳይንስ ሙዚየም፣ የወዳጅነት ፓርክና የአድዋ መታሰባዊ ሙዚየምን ጎብኝተዋል። ጠቅላይ ሚኒስቴር ዳታ ሶሪ የማሌዥያ እና የኢትዮጵያ ትብብር በበርካታ ስትራቴጂክ መስኮች በበርካታ ሰነዶች መለዋወጥ የበለጠ መጠናከሩን ተናግረዋል። በማኅበራዊ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ሰነዶቹ የአየር አገልግሎት ስምምነትና የጤና ትብብር ላይ የመግባቢያ ስምምነት ያካተተ ነው ብለዋል። በተጨማሪም በቱሪዝም ስምምነት በኳላ ላምፖር ከተማ አስተዳደርና በአዲስ አበባ ከተማ አስተዳደር መካከል የትብብር ማዕቀፍና መደበኛ የሁለትዮሽ ምክክር መጀመር የሚያስችል ስምምነቶች መከናወናቸውን ገልጸዋል። የኢትዮጵያ የመንግስት መገናኛ ብዙኃን እንደዘገቡት ኢትዮጵያና ማሌዥያ ቢዝነስ ፎረም ህዳር ዘጠኝ ቀን በአዲስ አበባ ተካሂዷል። የኢትዮጵያ ባለስልጣናት አገሪቱ ከማሌዥያ ጋር ከተለመደው የንግድ ግንኙነት እጅግ የላቀ አጋርነት እንደ ምትፈልግም ተናግረዋል። ፎረሙ የሁለቱ ሀገራት ፖሊሲዎች አውጪዎች፣ ባለሀብቶችና የንግድ መሪዎች በማኒፋክቸሪንግ በግብርና ማቀነባበሪያ፣ በቴክኖሎጂ፣ በመሰረተ ልማት፣ በሎጂስቲክ እና በሌሎች ዘርፎች ላይ እድሎችን ለመዳሰስ አስበዋል። ዝግጅቱ አዲስ የኢንቨስትመንት ተነሳሽነት እንዲፈጥርና በኢትዮጵያና በማሌዥያ መካከል ያለውን ስትራቴጂካዊና ኢኮኖሚያዊ ትብብር እንደሚያጠናክርም ይጠበቃል። ጠቅላይ ሚኒስቴሩ ከአዲስ አበባ ጉብኝት በኋላ ደቡብ አፍሪካ በሚካሄደው የጂ20 መሪዎች ጉባኤ ላይ ለመሳተፍ ወደ ጆሃንስበርግ እንደሚያመሩ ተገልጿል። ከዚያም ወደ ኬንያ በመጓዝ ወደ ሀገራ ሊደረጋቸው ይመለሳሉ ተብሏል። በጦርነት ቀጠናዎች የሚደርሱ ጾታዊ ጥቃት በሕግም በሞራልም የሚያስጠይቅ ነው ሲል በወቅታዊ ጉዳዮች ላይ ከእናት ፓርቲ የተሰጠ መግለጫ። የመግለጫው ሙሉ ቃል እንደሚከተለው እናቀርበዋለን። ቢቢሲ በአማርኛ ዝግጅቱ እንደ አውሮፓን አቆጣጠር ኖቬምበር 19 ቀን 2025 ጉዳት የደረሰባቸው እማኞችን በማቅረብ ዘገባ ሰርቶ ባቀረበው በአማራ ክልል ውስጥ በጦርነት ሁለት ዓመት ውስጥ በሺዎች የሚቆጠሩ ሴትና ህፃናትን ጨምሮ 65 ዓመት እስከሆናቸው እናቶች ላይ ሲፈጸም የቆየውን ልብ ሰባሪ የሆነ ወሲባዊ ጥቃት እንዲሁም ዘግናኝ ድብደባና ስለንቦና ጉዳት ተጠያ ች ህይወት ላይ ያነጣጠረ ዘገባን አንብበነዋል። ከሰሜኑ በትግራይ ኃይሎችና በፌዴራል መንግስት መካከል በነበረው ጦርነት ጀምሮ መረጃው ይደርሰን ስለነበረ ፓርቲያችን ከዚህ ጊዜ ጀምሮ እየተከታተለ ድምፅ ከማሰማት ቦዝኖ አያውቅም። በወቅቱ ይህ አፀያፊ ተግባር በገለልተኛ አካል ተጣርቶ አጥፊዎቹ በጦር ወንጀል እንዲቀጡ ምክረ ሀሳብ አቅርቧል። ሰሚ ባያገኝም እንዲህ ያለ ሃይባይ ግፍ ቀጥሎ በዚህ ደረጃ ጭካኔ ቁጥር በዝቶ እጅግ አሳዛኝ ደረጃ ላይ ደርሷል። ድርጊቱ በሀገራችን እየተካሄደ ያለው ዘር ፍጅት ዘርፈ ብዙና መዋቅራዊ መሆኑን እንደማሳያ መጥ መጥቀስ የሚችል ነው። ከተለያዩ ታማኝ ምንጮች እንደሰማነውም አሁን ቁጥሩን ሊያሻቅብ እንደሚችልና የታፈኑ ድምጾች እንዳሉም ነው። ስለሆነም አንደኛ፣ ሰብአዊ መብት ላይ የሚሰሩ አገር በቀልና ዓለም አቀፍ ተቋማት ድርጊቱን መኮንን በገለልተኛ አካል እንዲጣራና ጥፋተኛው ለህግ እንዲቀርብ እንድታደርጉ ጥሪያችንን እናስተላልፋለን። ሁለተኛ፣ ትኩረታቸውን ሴቶች ላይ አድርገው የሚሰሩ መንግስትና መንግስታዊ ያልሆኑ ተቋማት በጦርነት ቀጠና የሚደርሰውን እጅግ አጸያፊ ጾታዊ ጥቃት ከበዓል ማድመቂያነትና ፖለቲካዊ ቅስቀሳ ባለፈ ስቃያቸው የሚያቅል ጥረትና መፍትሄ እንዲ ያመጡ ድርጊት እንዲያወግዙ እንጠይቃለን። በመጨረሻም ፓርቲያችን ለህዝባችን ድምጽ ሆኖ እንደሚቀጥል እየገለጽን በዚህ አጸያፊ ድርጊት የተሳተፉ አካላት ነውርን በጽኑ እናወግዛለን። ጥቃቱ ለደረሰባቸው ወገኖቻችንም ፈጣን ስነ ልቦናዊና አካላዊ ማገገምን እየተመኘን ከጎናቸው እንደምንቆምም ቃል እንገባለን። እናት ፓርቲ